የአዲስ አበባ ከተማ በከተማ ግብርና ዘርፍ አምርቂ ውጤት ማምጣቱንና የሌማት ትሩፋት ንቅናቄው በከተማው ከፍተኛ ስራ መሰራቱ ተገለጸ። የአዲስ አበባ ከተማ አስተዳደር የስራ ኃላፊዎች በከተማው ላይ ለውጥ ያመጣበት የከተማ ግብርና ኤግዚቢሽንን በሳይንስ ሙዚየም በመገኘት ጉብኝት አካሂደዋል። ሳሙኤል ክሮስ በስልጣኔ ማማ ላይ ያሉ ሀገራት መሰረታቸው ግብርና ሲሆን አሁን ለደረሱበት እድገት የግብርና ኢኮኖሚ ከፍተኛ አስተዋጽኦ አበርክቷል። የአዲስ አበባ ከተማ አመራሮች በሳይንስ ሙዚየም በመገኘት የከተማ ግብርናው ያለበትን ደረጃ የጎበኙ ሲሆን በከተማ ግብርናው ዘርፍ የተሰማሩ ወገኖችም ውጤታማ መሆናቸውን ገልጿል። በጉብኝቱ የተገኙት የግብርና ሚኒስትር አቶ ግርማ አመንቲ የኑሮ ውድነትን ለመቋቋምና የተሻለ ገቢ እንዲኖር የከተማ ግብርናው ወሳኝ መፍትሄ መሆኑን ጠቁመዋል። አሁን ባለው የኑሮ ውድነት ጭምር ያለው ትልቁ መፍትሄ ማምረት ነው። ምርትና ምርታማነትን መጨመር ነው። ምግባችንን ከጓዳችንና ከጓሯችን ማምረት ነው። ለዚህ ቦታ የለኝም ያለኝ ግቢ ያለኝ ቦታ አነስተኛ ነው ብሎ ማመርት ሰው ሊኖር አይችልም። ምክንያቱም እዚህ ግቢ ውስጥ እዚህ ሳይንስ ሙዚየም ውስጥ ያያቸዋቸው ቴክኖሎጂዎች ግብርናን በየትኛውም ስፔስ በየትኛውም ቦታ ማምረት እንደሚቻል ስለሚያሳዩ አዲስ አበባ ከተማ ከቅርብ ዓመታት ወዲህ የከተማ ግብርና ውጤታማ የሆነባት ከተማ መሆኗን የተናገሩት በምክትል ከንቲባ ማድረግ አዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ አቶ ጥራቱ በየነ የከተማ ግብርና ውጤቶች ህብረተሰቡ በቀላሉ የሚያገኛቸው ምርቶች ናቸው ብሏል። ዛሬ እዚህ እንድንገናኝ ምክንያት የሆነው የግብርና ስራችንን በቴክኖሎጂ የተደገፈ በማድረግ ያለንን መሬት፣ ያለንን ውሃ፣ ያለንን የተፈጥሮ ሀብት በተገቢው በመጠቀም መበልጸግ ማደግ እንችላለን የሚለውን ታሳቢ በማድረግ እንደ አዲስ አበባ ከተማ አስተዳደር ካለፉት ሁለት ዓመታት ጀምሮ ከፍተኛ የሆነ ንቅናቄ ውስጥ ገብተናል። የከተማ ግብርና ከዝቅተኛ የኑሮ ያላቸው የብርስ ክፍል ራሳቸው ተጠቅመው ለሌላውም መትረፋቸው የተናገሩ ሲሆን አዳዲስ ዘመናዊ መሳሪያዎችን በመጠቀም እያመረቱ መሆናቸውንም ገልጿል። ከተማ ግብርና በጣም ጥሩ ውጤት አለው። ከሰራህበት ትልቅ ውጤት አለው። ከኑሮ ውድነቱም በጣም ይቀንሳል። ከሰራክ ማንኛውንም ነገር መጠቀም ትችላለን። ገበያ ወጥተን ከምንገዛ ለራሳችንም ተጠቅመን ከኛ የተረፈውን ለህብረተሰቦቻችን እየሸጠን ራሳችንን ችለን እንኖራለን ማለት ነው። የአሳ ልማትና አትክልቱን ልማት በአንድ ላይ የተቀናጀ እንትን ነው እና አጠቃላይ ከአፈር ውጪ የሆነና አሸዋ አሸዋና ኮረትን በመጠቀም ብቻ ነው እንትን ቲማቲሞችና የተለያዩ ተክሎችን በዚህ ላይ በማምረት ለአሳውም ለዚህም ውጤታማ የሚያደርግ አዲስ ቴክኖሎጂ ነሱ። ይኸውም በትልቅ ኢንቨስትመንት ላይ ቢሰራ በጣም የተሻለ ውጤትና እንትን የሚያመጣ ነው። በተለይ በመሬት እርሻ ላይ የምትሰራቸውን እንትኖች፣ በሽታዎች፣ ማዳበሪያዎች ብዙ ፍጆታ ስላለ እነዛን ደግሞ በዚህ ላይ ብትጠቀም ብዙ ነገሮችን ቀንሰ ከማዳበሪያ ውጭ ከሁሉም ይሄኛው ውጤታማ የሚያደርግ ስራ ነው። አትክልቶችም ኦርጋኒክ የሆነና ከበሽታ ውጭ የሆነ አትክልት ነው የምታገኘው ማለት ነው። አሁንም ይበልጥ ደግሞ ይሄን ነገር እያስፋፋን ለእኛም ለሌሎችም ወጣቶች የስራ እድሎችን መፍጠር እንችላለን። ይሄኛው አሁን ከዚህ የተለየ ደግሞ ሃይድሮፖኒክም እንሰራለን፣ እንዲሁም የመሬት እርሻዎችም እንሰራለን። እዚህ ጋር እንደምታያቸው በመሬት እርሻ ላይ የተሰሩ ቨርቲካል ፋርሚንግ ተደርገው የተሰሩ እንትኖች ናቸው። እነሱ በዛት በ36 ቀን አሁን ሰላጣዎች ለምሳሌ ሀምሳና ስልሳ ቀን የሚፈጀውን እኛ ግን ሰላሳ ስድስት ቀን ነው አምረት የምናነሳው፣ እና አጭር ጊዜ ተጠቅመው አመቱን ሙሉ ደግሞ ማምረት የምትችላቸው እንትኖችን ውጤታማ የሚያደርግ ነው ማለት ነው። ከ300 ሺህ በላይ የአዲስ አበባ ከተማ ነዋሪዎች በከተማ ግብርና መሳተፋቸው የተገለጸ ሲሆን ይህ የከተማ ግብርና ኤግዚቢሽን የገበያ ስር ከመፍጠር አኳያ ትልቅ አስተዋጽኦ ከማድረግ ባሻገር በዘጠኝ ወር ውስጥ ከ15 ሺህ በላይ ዜጎች የስራ እድል እንደተፈጠረላቸውም ተነግሯል።